አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ ውድ ጓደኞቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ክርስቲያን ጓደኞቼ እንዴት ናችሁ? ሁሉ ሰላም ስራ አፈያ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰብስክራይብ ያደረጋችሁ በጣም ነው ማመሰግነው። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ያው አጠር አጠር ያለች ቪዲዮዎችን እየለቀኩኝ ነው እና በመዳን ቤትም የምሰሩ ወይም ደግሞ በቤታችሁ ያላችሁ ቀለል ያለች ምስር ቀይ ወጥ ወይም ደግሞ ሰላጣ ዛሬ ይዤላችሁ ቀርብ ያለሁኝ። ተጋበዙልኝ። አስተያየት ወይም ደግሞ አንዳንድ ጥያቄ ካላችሁ በዛ መልኩ አቀርብላችኋለሁ እና አበረታቱኝ ላይክ ኮሚንት አድርጉልኝ እና መልካም ውሎ በነገራችን ላይ ምስሩት በጣም ነው የምወደው ግን በደንብ አጥቤ ዘፍዝፌ ነው አሊያ እንትን ይለኛል ያቃጥለኛል ጨጓራዬ እና ደግሞ ምስር ደግሞ በሰላጣ ወይም ደግሞ ድንችና ካሮት በቃ በትንሿ ማለት ነው እንዳቅማቸው፣ እና በጣም ነው የምወደው። በነገራችን ላይ ድንች ወጥ በምስር በእንጀራ ብቻ አይደለም ሃታ በሳንዱሽ በሳንዱሽ መልክ አርጌ፣ በዳቦ በሳንዱሽ መልክ አርጌ ይበላለሁ ማለት ነው እና በጣም ነው የምወደው አልጃ ወጥ እና ተጋበዙልኝ። እስኪ ዛሬ የጅሙዓ ነው እንግድ መልካሙ ሎ ጓደኞች